ሰላም ጤና አይስጥልን። ውድ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ አፍላ ፍቅር መቶ አስራ አንድ ተለቀቀ። መቶ አስራ አንድ ወደ መቶ አስር ክፍል መቶ አስር ክፍል መቶ አስራ አንድ ወደኋላ ስንመለስ ፊወሪና ቅዱስ ለመደባደብ ቀጠሮ ይዘው ነበረ። ቀጠሮ ይዘው ከክላስ ወጣ ብለው እንድንወቅ ነበር የነበረው። ሁለተኛ ደግሞ እንግዲህ ጸጋም ወደ ቀድሞ ስራዋ ወደ ውሸቷና ወደ ማስመሰሏ ተመልሳለች። እንግዲህ ልጅ ያሬድም አሜሪካ መሄደውን አሜሪካ ውጭ ሊሄድ ነው በማለት ያው እንዳፈቀረችው ቤዚ ይለይባታል። ነገር ግን ቤዚ አላፈቀርኩም ብላ ነው ለሌ ሰዎቹ የምትሰጠው። ይህን ነገር በሰማይ ሰዓት ቤዚ ራሷን መቆጣጠር በፍጹም አልቻለችም። ቤዚም ሊሄር ነው ያሬዶ በማለት የውሸት አማጸቄ በጣም ወደ ስራዋ ተመልሳለች። ያሬጁ ደግሞ ውሸት አይወድም ሲጠይቃትም አዎ ለሄር ነው በማለት ነው መልስ የሰጣት። ነገር ግን ጽጌ ለምን ነው በዛ አይነት ሄሉን እንትን የምታያት የምታጠቂያ ሲላት ሄሉን ምንም ያደረገችኝ የለም ነገር ግን ደመ ነብሴ አይወዳትም የሚል መልስ ነው የሰጣቸው። እኔ ደስ የሚለኝ ነገር ፊወሪና ቅዱስ አሁን ላይ ደግሞ ሶሲ ሶሲ በፍቅር ተይዛ በመስተፋቅር የእጅ ጓንትና የአይን መነጽር ለብሳ ትምህርት ቤቱ ላይ ከጀሪ ጋራ መጥተዋል ማለት ነው። በዚህን ሰዓት ጀሪን እስኪ ጀሪን ሺህ ስሙ የእጅ ጓንቷንም መነጾሯንም ለብሳ መታለች ማለት ነው። እስኪ ቪዲዮውን ቀንጨፍ እያደረግን ሁሉንም እንየው፣ ሲ የተደባደቡትንም የነ ጄሪንም የነ ሶሲንም ማለት ነው። ሶሲ ምን ገጠማት? ሶሲ እንግዲህ በመውደቅ ራሷን ስታ ፌንት ሰርታለች። የዚህን ጊዜ ፍቅረኛዋ አዴብም ግራ ገብቶት እሷን ሲያነሳ ነበር። እሷ ግን መስጠፋ ሰላም ስትል ተጋብቶባን ነው። እስኪ ወደ ቪዲዮ እንግባ። አረ አንቺ ልጅ ከልክ በላይ እያስጨነቅሽኝ ነው። ፍቅር ይዞኛል። ምን ለምንድን ነው የምትስቀው? እና ታዲያ ፍቅር እንደያዝሽ አወቅሽው ሸሆን ነው እንዴ? ዴቭ እንደሱ እኮ አይደለም። እና ምንድን ነው? ይኸውልህ፣ ፍቅር የያዘኝ እኔ ፈልጌ ወድጄ ሳይሆን መስተፋቅር አስነክተውኝ ነው። ምን? አንቺ ልጅ ግራ እያጋባሽኝ ነው። ታዲያ እኔ ወድጄ ነው እንዴ? ግራ ቢገባኝ ነው ሰላምን፣ መስተፋቅር ነው የምታወሪው? እጅ በመነካካት የሚያስነኩትን መስተፋቅር ነው። ከዛ እጄ ነካኝ እና መስተፋቀሩን አስነከኝ። ከዛ ቀን በኋላ በቃ ሌት በሕልሜ ቀን በውኔ ስለሱ ብቻ ነው ማስበው። አንቺ ልጅ ምንድን ነው የምታወሪው? ማይላ፣ እንደውም ፌንት ስናቀል መጥቶ ሊያግዘን የሞከረው ልጅ እሱ ነው። ምን? አንቺ ልጅ የምርሸን ነው እንዴ? አሁን ዴል ብታይ፣ ሰሞኑን ስለ አንተ ማሰብ ሲገባኝ ስለ እሱ ብቻ ነው እያሰብኩ ያለሁት ሌት ራሱ በህልም እየመጣ በጣም ተቸግሪያለሁ። ከሱ ጋር ደግሞ የት ነው የተዋወቃችሁት? እንዴት ስለ ያስነካሽ ቻለ? ኤው ድፍ ምን መሰለህ፣ ባለፈው ማለት ነው ጀሪ የምትባለች ሚኒ ሚዲያ ክፍል ልትመዘገብ መጣች። እሺ እንግዲህ እንዳያችሁት እዚህ ጋ ሶሲ በጣም ነው ያዝናናችኝም ያሳቃችኝም። ድብም ራሱ ግራ ገብቶታል። እንግዲህ ሶሲ እዚህ ላይ ጓንቷንም መነጸሯንም ለብሳ ነው። በመጀመሪያው ላይ ፌንት ነው የሰራችው። ፌንት ሰርታ ወደ ኋላ ነው የወደቀችው። ልጁን ስታይ ማለት ነው ሌሊት እሱን ቀን በአካል ሌሊት ደግሞ በህንዴትና በእንትላንቶ ስለፍቅረኛ የማሰብ ጊዜ እሱም ሆኖ ታሳቡወደሪጋ በማለት ለድብ ትነግረዋለች። ድብም ሊያምንና እንትን ሊል አልቻለም፣ በሳቅ ነበር የወደቀው ማለት ነው። ሁለተኛ ነገር እንግዲህ እንዲያረግስልሽ ይደረጋል፣ የፈለገ ይመጣል እንጂ ፍቅረኛዬንማ አላስወስድም ልትተቀምጭ ብሎ ጆሲም እንግዲህ ጆሲም ግራ ገብቶታል። ይህን ነገር የሰራችው ግን የእሱ ጓደኛ ነች። ነገር ግን እሷ ደግሞ ታፈቅረዋለች ጆሲን። እሷ ሌሎቹ ሴቶች ሰላም እንዳይሉባት ትጠነቀቃለች። ለዛ እሱን ሰላም ካላችሁ በእጁ ላይ መስጠፋቅር አለ። ማንም ሴት ተናግሮ እንትን የሚለው የለም። ሁሉም ሴቶች አፈቅሩታል። ስለዚህ ሰላም እንዳትሉት በማለት እየዞረች ለሴቶች ሁሉ ትናገራለሽ ማለት ነው። እስኪ አሁን ደግሞ ወደ ፊዮሪ ወደ ቀጣዩ ቪዲዮ ፊዮሪን እና ኖ ኖ ፊዮሪን ሳይሆን የሶሲንን ጨርስ ዲፍ አርክስላት ብሎ ጆሲን እንትን ሲል ሲጋጠምና ሲደባደብ ይታያል ማለት ነው። ጆሲ እንግዲህ በጣም የሚያስቅ የሚያዝናና ነው። አፍላ ፍቅር ማለት ነው። ጆሲን እንግዲህ በተጠየቀው መሰረት እንዴት አንተ እንድትማር ሰው በዚህ አይነት ነገር እንዴት አንተ እንትን ትላለች፣ ፈጽሞ ሊሆን አይችልም፣ በፍጹም እያለ ሲያስረዳው ነበር። እስካሁን ደግሞ ወደ ጆሲና ወደ ድቪዶን ንግባ። አንተ ብቻ መሆን ነው ደግሞ እንደዚህ ማሰብ የለበትም። እንግዲህ እዚህ ላይ እሺ ስሙ ዲብ በንዴትና በቁጭት ወደ ጆሲ ጋር እየሄደ ነው ያለው እንግዲህ ጆሲን ችግር እንዳይፈጠር በማለት ትጨንቃለች በቦክስ ብሎት ደሞ ደህና እንዳይንገባ በማለት ካናዳ ነው የሚያሳየው ማለት ነው እዚህ ጋር ጓደኛዋ ደግሞ ጆዋን ተዋንም ሁሏንም ለብሳ ጓደኛዋን እየነገረች ራሴን ለመከላከል ለማድረግ ነው ማለት ከማኑ ፕሮቴክት የምታደርጊ ከመስተፋቅር ነው ቆይ፣ ስለማስተፋቅር ነው የምታወሩት? የእኔ ወንድም፣ እኔ ሞኝ አይደለሁም። ከጓደኛ ስህተት እማራለሁ። ገባ እኮ። ከማስተት ነው ምትማሪ? ከሶሲ ነው አጉልልህ። ይዟት ባጨብጥን ኑሮ አሁን ይሄ ሁሉ ነገሮች ትገባ ነበር። አንቺ ምደዛ ነው ምታስቢ? እኔማ መጀመሪያ ነገሩ ተራ ሳይኮሎጂ መስሎኝ ነበር። አሁን ግን ነገሩ እውነተኛ እንደሆነ በሶሲ አይቻለሁ። እንዲ? ወይ ጉዴ! እሺ፣ መነጸርህስ ምንድን ነው? ይሄማ የጥንቃቄ አንዱ አካል ነው። እንዴት ማለት? ማለትማ አንድ ጊዜ የጨበጣቸው ልጆች ፍቅር ካልያዛቸው ድጋሚ ደግሞ ፍቅር እንዲይዛቸው ባይ ኮንታክት እንዲዛቸው ማድረግ ይችላል አሉኝ። ወይ ፈጣሪ ደግሞ እንደዚህ መቀባጀር መቼ ነው የጀመራችሁት? እባክሽ ወይ መቀባጀር። ይልቅ ዮሲ፣ በእናትህ ሶሲ እኮ ፍቅረኛ አላት፣ በአንተ ምክንያት ህይወቷ ከሚበጥበት ምን አለ መድኃኒቱን ብታረክስላት። ቆይ ምንድን ነው ማረክስላት? ያስነካሃትን መድኃኒት ነው ስራ ፈት። ያልተነቃብህ መስሏል። ሲነቃብህ ነው ስድብ ስድብ የሚልህ። እንግዲህ ጆሲን በዚህ አይነት መልስ ሰጥቷታል። እንግዲህ ጄሪ የምትባለውም ከጓደኞቿ በመጠየቅ ነው፣ ለአይንሽ መነጽር ና ለች፣ ጓንት ለብሰች ነይ ቶሎ አይንሽን እንትን ብለሽ ካላየሽ እንትን ዳግመኛ እንትን እንዳይልሽ በማለት ይህን ወሬ በመስማት ነው ሶሲም ለብሳ የመጣችው። ይችም ነገረችው ሄደች። ሁለተኛ እንግዲህ እዚን ላይ ነበር ያው ተደባርበዋል። አርክስላት በማለት ቤብም ወደ እሱ ጋር አቅንቶ ሲጠይቀውና ሲያስረዳው ነበረ። ነገር ግን ዲቭ ማን ነው ጆሲ ሊሰማ አልቻለም። በሳቅ ነው። እንዴት በዚህ ተራ ሳይኮሎጂ ታምናላችሁ? ይሄ እንዴት ይሆናል በማለት ይነግራቸዋል። ይሄን ግን ያለችው ያች ልጅ ስለምታፈቅረው ነው። እሱን ለመጠበቅ ብላ ይሄን ሁሉ ወሬ ለሴቶች እያወራች ሰላም እንዲያትሉት ካላችሁት መስጠፋ ቅራለው በእጁ እያለች ብዙ ጊዜ ይሄንን ስትል እነሱ ደግሞ በልባቸው የፍርሃትና የጭንቀት ስላለ ሶሲም በዛ አይነት ሆና ያዘኝ አልያዘኝ እያለች ስታስብ የነበረው ማለት ነው። እስኪ አሁን ደግሞ ወደ ቀጣዩ ወደ እሷ ቪዲዮ ወደ ድብ ቪዲዮ አርክ ስላት ብሎ ሲጣሉ የሚያሳየውን ቪዲዮ ልጋብዛችሁ በቅርንጫፍ ደግሞ አይደለም እንደዛ ያለው አንተን ከኔ ለማራቅ ሲል ብቻ ነው። እሺ አፈቅድሻለሁ ያለው ውሸቱም ቢሆን ትንሽ አንቺ ጭንቅላ የሚፈጥረው ለሚፈጠረው ስሜት አይጠነቀቅም ማለት፣ የውሸቱን እንዳለሽ ገብቶኝ እሺ። ግን ደሞ እሱ የውሸት ቢልሽም አነሰም በዛ ማንቺ የሆነ ደስ ይልሽም፣ ያ ማለት ደግሞ ስለማታፈቅድ ሰው የሆነ ተስፋ ልብሽ ላይ ያድራል ማለት እና እና ትሰቃያለሽ ስለዚህ አንቺን በደረቁ አፈቅርሻለሁ ማለቱ ምን ያህል እንደሚጎዳ እሱም ከፍቅረኛው ጋር ተጣልቶ ሊያውቅ ይገባል። ገባሽ? አንተ ልጅ ግን ያማል እንዴ! እባክሽ አያመኝ። አንቺ ብቻ መሰቃየት አለብሻ? ያለው ማለት አንቺም እኮ ሰው ነሽ። አፈቀርሽ እንጂ ምን አጠፋሽ? ንገሪኝ፣ ምን አጠፋሽ? አሁ ምንም አላጠፋው እኮ። በእናትሻ፣ አሁን እጄን በጣም እያመመኝ ነው። ልሄድ ነው። ሁሉም ሶታሟል ማለት ነው። ምን ነው የተፈጠረ? ችግር አለ እንዴ? ሶሲ የምትባለው ልጅ መስተፋቅር አስነክተኛል ካላረክ እስክሊም ብላ ፍቅረኛን ዛ መጣ መሰለሽ። የምርህና ቤት ሙት። የምሬ ነው። በጣም ነናድዱኝ እንዴ። ቆይ አንተ ለምን ትናደዳለህ? እንዴት አልናደድም። ቆይ እንዴት ነው የተማረ ሰው በዚህ ነገር ሊሸወድ የሚችለው? እንግዲህ አትፍረድባቸው እዮሲ፣ ስለአንተ ዝናኮ ስለሰሙ ነው። የፈለገ ቢሆኑስ ደግሞ ከሷ ይልቅ ፍቅረኛዋ እንዴት እንዳበሳጨ የምትታይ። በቃ እሺ፣ እዮሴ አሁን ተረጋጋ። ይሄ ነገር እዚህ ጋር መቆም አለበት። ያቱ እዮሴ የፈለጋትን ሴት ማስመጥ ይችላል ተብሎ የሚወራ ወሬ ነው እንዴ? ለምን? ምክንያቱም መጨረሻው ጥሩ ስለማይሆን። ቢሆንና ቢቆም ከሆነም ደስ ይለኝ ነበር፣ ግን ደግሞ የሚሆን አይመስለኝም። ምክንያት ምክንያቱም እማ እዮሴ የፈለጋትን ሴት ማስመጥ ይችላል የሚባለውን ወሬ ሁሉም ስለሚያውቅ ነው። ወይዳ ተመልከት፣ ያትች ዝንጀሮ እንዴት ሆና እንደምትሄዳ ይሻት። እንዴ ምን ሆና ነው መነጽርና ጓንት ያደረገችው? መስተፋቅር እንዳይ ዘት ነው ምን ቤትሻ? የምር በጣም እየደበረ ነው። በቃ ዮሲ ቀለል አድርገው ቤትሻ። እንደዚህ እንደ ቀል የተጀመሩ ነገሮች አንዳንድ የመጨረሻቸው ላይ አምር ይችላል። ለማንኛውም እኔ ቤት ሳይሻ ላይ ቀር። በቃ ዮሲ ነገሮች እኮ እንደዚህ በሆኑ ደስ ይለኝ ነበር፣ ግን ደግሞ ምን ላርግ? አይን እያየ ይላ ሶስቶ ማየት አልችልም። ሸዛኔ ኖር እንግዲህ እንዳያችሁት ጆሲን በጣም ተናዷል። በጣም ስሜታዊም ሆኗል። እውነት ለመናገር እንዴት የተማረ ሰው በዛ አይነት ደረጃ እንዴት ሊያስብ ይችላል? በማለት ነርሱን ሲሰጥ ነበር። ሁለተኛ እንግዲህ ይች ልጅ ናት ለተማሪዎቹ ሁሉ እየነዛች ጆሲን ሰላም ካላችሁት ተጠመዳችሁ፣ መስተፋቅር በእጁ አለበት እያለች ብዙ ብዙ እያለች ተማሪዎችን ስታንገላታን ጆሲን ጄሪን ጄሪን እንግዲህ ታቋታላችሁ እንትን ድራማ ላይ የአህማን ነው ስሟ የዋዲያን ድራማ ላይ ማለት ነው። አሁን ጄሪ ሁና አፍላ ፍቅርን ተቀላቅላለች ማለት ነው። እና እንግዲህ እንዳያችሁት እሺ፣ ስሙ ጆሲ ጆሲን ሰላም ካላችሁ ያው በእጁ ላይ መስተፋቅር አለበት በማለት ሁሉንም ልጆች እንትን እንዳይሉ ለተማሪ ሁሉ ተናግራለች። ነገር ግን ተማሪዎቹ ካዩት ያፈቅሩታል ብላ ነው። እሷም እኔ ምን ልጠቀም ሲሄድ ይህን እኮ ያደረግኩት ራሴን የራሴን ለማድረግ አንተን እንደ እንትን እንዳይሉ ብዬ ነው በማለት እሷ ደግሞች ልጅ ስለምታፈቅረው ይሄንን ስትለው ነበር ማለት ነው። ያው በራሱ አእምሮ ማለት ነው እና ብዙም ጊዜ በጣም ነው የሚገርመው ማለት ነው፣ ሁሉም ነገር እና... እስቲ ወደ ቀጣይ ደግሞ ፊወሪና ቅዱስን እንመልከታቸው። ተደባደቡ በስምምነት ድብብ ማለት ነው። ያው ቀጠሯቸው ላይ ነበረ፣ ቀጠሮ ይዘው የቀሩት። አሁን ላይ ግን ከላስማማ ተደባድበው በጣም ፒስ ሆነዋል። ለሚፋቀሩ ይመስለኛል ፊወሪና ቅዱስ አሁን የገቡ ልጆች ግን በጣም ፒስ ናቸው። ቡቻራ ብትሉ ኧረ በጣም ደስ ደስ የሚሉ ልጆች ያሉ። እስኪ አሁን ወደ ቅዱስና ወደ ፊዮሪ የተገማመሱት ማን ነው ስሙ፣ ብሩክ መጥቶ ምን እንዳላት ምናምን የተጣሉበትን እስኪ ቪዲዮ ቀንጨፍ አርገን እንመልከት። ቅዱስ ፒስ ነው እጅ ይህን እንደዚህ አርገሽ ፒስ ነው ስትይ ትንሽ አይደብርሽን? እንዴ አንተ ስተመልከት እንዴት ፊቴ እንዳደረገው። ጉዳዩሽን ኧረ ጣጣ የለውም ቀላል ነው። ይልቅ አንተ እንዴ ነህ ትንሻማ። ቅዱሴ በእናትህ ይቅርታ አድርግልኝ እሺ። ለምኑ ነው ይቅርታ? እጅህ እንደዚህ ስላደረግኩ ነው። ተስማምተን አይደል እንዴ ተፋየተ? ቢሆንም በድብድባችን መሀል ያልተረዳሁ ነው እንዴ የሚመስለው። ምን ነው የተረዳሽ? የሆነ ሰዓት ላይ እኮ ልጨክንብኝ እንዳልፈለግ ገብቶኛል። ኧረ እባክሽ የምሬ ነው። እኔ ግን ጨክኜ እጅን ጉዳው ለማንኛውም፣ አንቺ አሸናፊ ስለሆንሽ የቡድናችን ቦስ አንቺ ነሽ። ማሸናፊን ስላለመንኩበት ቦሳችን አንተ ነህ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይህ ይልጥ ደግሞ መጣ። ማን ነው እሱ? ይህ ብሩክ ነዋ። አዎ አይችዋለሁ። ፊዮሪ፣ አሁን የምር ይህ ልጅ መጥቶ እዚህ ጋር አንድ ነገር ከመፈጠሩ በፊት ስነ ስርዓት አዚሹ፣ አለበለዚያ ግን ለዚህ አንድ እጅ በቀው። ይህ እናደሰፈልግ የነበረ ደግሞ ምኑ በአንተ ጦስ መስሎኝ ልጅቷ ፊቷ እንደዚህ ሆነ። እንዴትስ ብትሆን አንተ ምን አገባ? እንዴት ነው ማያገባኝ? ፊወሪ ኮ ነች። አ ያገባህም። ገባ ብሩኬ፣ ባክ ተረጋጋ። እንዴት ነው የምረጋጋው? ያለውን ነገር እሱ እየከተተሽ እያየው። እኔ እኮ ምንም አልሆንኩም። ምንም አልሆንኩም። ቆይ ምን እስኪያደርግሽ ነው የምጠብቂው? ፊትሽ በልዟል። ጭራሽ ይባስ ብሎ ደግሞ በፕላስ ስር ተለጥፈሻል። ቆይ አንተ ልጅ ታፈቅራታለህ እንዴ? አንተ ማን ስለሆንክ ነው እንደዚህ አይነት ጥያቄ የምትጠይቅ? እሱ አይመለከትም ግን ሁኔታው ምንም እያማረኝ አይደል። ፊዮሪ ቆዬ፣ ልጅ ምንድን ነው አላማው ቅዱስ? የማየውን ነገር አትናገር፣ ትሰማኛለህ? ቅዱስ አሁን የመጨረሻ ማስጠንቀቂያ እሰጥሃለሁ። እኮ ምን አይነት ማስጠንቀቂያ? ከዚህ በኋላ ይቺን ልጅ የሆነ ጸብ ውስጥ ይዘሃት ብትገባ፣ እመን አጠፋሃለሁ። አረ፣ አልቀለድኩም። እንደዛ ከሆነ ጥሩ፣ አንድ ቅድመ ሁኔታ አለ። ምንድን ነው እሱ? አሁን ያልከውን ነገር እንዳደርግ ምን ነግረኝ። አንተ ምን ሆነ ነው ማንም ልሁን ማን፣ ያልኩን ታደርጋለህ ወይ? ማረጋገጫ እስጥ። የምን ማረጋገጫ? ምታፈቅራት ከሆነ ንገረኝና፣ ምን ያላገኛት አንተ። ቅዱስ ረፍ እንጂ ፊዮሪ። ዝጣት ጉረም። ሰው መልስን እየጠበቅኩን። ፊዮሪን ታፈቅራታለህ? አፈቅራታለሁ። ምን ምን መሰለሽ? አሁን የጠየቅኩህን ብቻ መለስልኝ። አረ፣ እንደዛ አላለም። ውሸታ የኔት፣ ግጥም አድርጎ ፊዮሪን አፈቅራት አለሁ ብሎ ለምን ይዋሻል? የመረህን ነው ብሩክ፣ ከኔ ይልቅ ፊዮሪ ነው የምታፈቅራት አድሚቹ። እንደሱ አይደለም። ቆይ ነገሩ ላስረዳሽ። እንዲሁም እኔ ላስረዳሽ። ቅዱስ ረፍ። ፊዮሪ፣ አንቺ ተይ። እንዲሁም አንተ ነጋራኝ። ይው ልሽ፣ የኔት፣ ከፊዮሪ ጋር ባለን ግንኙነት ይሄ ልጅ ደስተኛ አይደለም። ስለዚህ ጥጉን እንዲዝ ንገሪ። አንተ ያመሃል እንዴ? አመኝ። እንዲሁም ነ ብሩኬ በጣም ነበር ያመንኩ ከልቤ የነበር አይፈቀ ግን፣ ይህንን ከአንተ አትጠብቅ። በቴት የሞት ይዣለሁ። ከዚህ በኋላ ጭራሽ ጥሮሽ እንዳትከተለኝ። ቤዛ እንዴት ነሽ? እንግዲህ እንዳያችሁት በጣም የሚያስቅና የሚያዝናና ነበር። ቅዱስ ደግሞ ፊዮሪን ቅዱስን ታፈቅረዋለች። መጨረሻ ላይ ብዬ ነው ማም የሆነ ስሜት ተሰምቷን ነበረ። እሱ እያዋራት ሳለ ተደባርበውም እንትኖችን ጋርዶችን እንደተደባደበ የሆነ ስሜት ውስጥ ነበረች ማለት ነው። እንግዲህ ደግሞ አሁን እሷን ለማውጣት ብሎ ነው እንደዛ ያለው ቅዱስን ብሩኬ የዚህ ጊዜ ደግሞ ሀና ከኋላ ሁና እያዳመጠችና እሱ አፈቅራት አለሁ የሚለውን መልስ እስከሚሰማ እየጠበቀች ነበረ። ሁኔታውም ስላላማራት ማለት ነው። እና እንግዲህ ማን ነው ብሩክም መጥቶ ቅዱስን ሲጠይቃት ሲጠይቃት ሲጠይቀው ፊዮሪንት አፈቅራት አለህ እንዴ ምንድን ነው ነገር ሲለው አዎ በሚል መልስ ሲሰጥ ከኋላ ሆና እሷም ይሄን ነገር ስሰማ ምንድን ነው ያልከው አፈቅራታለሁ ነው ያልከው በማለት ትጠይቀዋለች ሁለተኛ አይ አላለም ብላ ማነች ፊዮሪን ይሄን ነገር ስትንትን ስትል ነገር ግን ቅዱስ ጭራሽም ይሄንን እንትን ልትይም አይቻልም በማለት አዎ ብሏል ለምንድን ዋሻል ብሎ ፊዮሪን በተሰበረው ባልተሰበረው እጁ አንጠልጥሏት እየሮጠ ይዟት ይሏል ማለት ነው ይህን ይመስል ነበር። ለነበረን ቆይታ ነበረን ቆይታ እናመሰግናለን። በአዲስ ርዕስ እስከምንገናኝ መልካም ሆኖ በጣም የሚያዝናናና የሚያስቁኝና የሚወደው ድራማ የአፍላ ፍቅር ድራማ ደስ የሚል ነው። እናመሰግናለን። ላይክ ሰብስክራይብ። በተለይ አሁን ፊዮሪና ቅዱስ በተለይ እነ ጆሲ አዲስ አዲስ የገቡት ልጅ በጣም ነው የሚያዝናኑትም ማለት ነው። በጣም ተዋናይ ላይ ይሰሩታል እንደ ጉድ ማለት ነው። እንግዲህ ማነች ሶሲም